ወይኔ የበላቸው ወይኔ የበላቸው ማለት አሁን ነው። እናንተ አቡሽ የረታ ዘመድ ወይም ወንድም ከአብርሸ ጋር ግብ ግብ ፈጠሩ። አብርሸ ይቅርታ ልጠይቃት ነው የመጣው ሲሉ የምን ይቅርታ ብሎ እንግዲህ አበባ ምንጥቅ አድርጎ ክስክስ አድርጎታል፣ እንደ ብርጭቆ ማለት ነው። እኔ እኮ የአቤላ ነገር ነው የአበባ ትርጉም ገብተዋል። እሱ እኮ ይቅርታ ሊጠይቅ ነው የመጣው። ኧረ አይደለም ይቅርታ ሊጠይቅ አይደለም። እሱ ዛሬም ለኦዲንሱ ተጨንቆ ነው የመጣው ማለት ነው። አስቦበት አቅዶበት እንዶ የሩታ ክብር ብሎ አይደለም ዛሬም የመጣው ማለት ነው። የሰራ ነውን ቪዲዮ ጭንቅላቱ ነግቶታል። የጻፍነውን ኮመንት አሽገርግሮታል፣ ክሮታል። አረ አብርሃምታው እንደው መቼ ነው ከስህተትህን የምትማረው ማለት ነው? ውሃ ቢወቅቱ ትንቦጭ ማለት አጠ አንተ ማለት ነው። እንግዲህ ውድ ተመልካቾች ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ ሩታይም የተናገረችው ነገር አለ። እድል ነበረ፣ ትላንትናም እኮ ብዙ ነገር ማድረግ ነበረብን፣ ነገር ግን በእኔ ላይ ነው የፈረድከው ብላለች ማለት ነው። ቤተሰብ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ እና የተከበራችሁ የቻናል የቤተሰቦች ሰላም ብያለው በያላቸው በሰላማቸኋን ላይ ብዛለ ላላፍ እየወዳችኋለው ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላያክብርልኝ። ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ፣ ውዶችዬ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብርሽ እና የሩታ ቪዲዮ ነው። ዛሬ እውነት ለመናገር በጥሩ ነገር ነበር የጠበቅኩት ማለት ነው። ነገር ግን ቡጡ ቡጥና ጉጡ ቡጡ ቡጥ ነበር ማለት ነው። የዛሬ ዱላ ቀረሽ ብጥብጥ ዋሉት እናንተ አቡሽ በደንብ አድርጎ ሊለው ማለት ነው። ግን አብርሃም ጀግና ነው። እዚህ ጋ እንኳ አብርሃም ሰው ላከብረው እንጂ ልፈራው አልችልም አለ ማለት ነው። ሰው ሰው በመሆኑ ብቻ ላከብረው እንጂ ልፈራው አልችልም ብሎ ነገር ግን አቦሽ ዛሬ አልተሻለም ማለት ነው። እንኳን ደና መጣ አቦሽ፣ እንኳንም ወደ ሚዲያው ተቀላቀልክ የሩታ እየመከታ የሩታ ወንድም ማለት ነው ስላየነ እጅግ በጣም ደስ ብሎናል። ው ብዙዎቻችን ዘመድ የላትም ወንድም የላትም ቤተሰብ የላትም ብለው እንደው ጆሮ ድንቁር አድርገውን ነበር እንደዚህ አይነት ጀግና ቤተሰብ ደግሞ ስላላት እጅግ በጣም ደስ ብሎናል። እናውቃለን ጀግና ቤተሰቦች እንዳሏት ማለት ነው። ዛሬ ግን ወንድሟ በመምጣቱ እጅግ በጣም ደስ ብሎኛል ማለት ነው። መቷል አቦሽ መቷል ማለት ነው። መቼም አንዳንዶቻችሁ እኮ አቦሽን አጋቡን የምትሉ እኮ አትጠፉም። እናንተ እኮ ብዙ ነገር አለባችሁ፣ ብዙ እና ሙድ ቤተሰቦቼ። እናንተ የዛሬው እኔ ገርሞኛል እንዲ እኮ አብርሃም እኛ እንመክረዋለን እንጂ ወፍ የለም አይሰማም። ግን እኮ ያደምጣል። ብዙዎቻችሁ የምሰሩት ቪዲዮ ምናምን የምጽፉት ኮመንት እሷ እንደ ትክክል አድርጎ ነው እንትን እያላት ያለው። እናንተ የምጽፉት እናንተ የምትናገሩትን ልቧን እየሰበራት እና ትክክል እንደሆነች አይነት ምናምን እያደረጋት ነው። ምናምን ሰላማት ሰላማት፣ እኛ እኮ አንተ በምሰራው ቪዲዮ እኮ ነው እኛ ሀሳብ አስተያየት እየሰጠን ያለ ነው ማለት ነው። አብርሸ ወንድሜ፣ እኛም እኮ አንተን እንዳትጎዳ ትክክለኛውን መንገድ እንድትይዝ ይቅርታ፣ የጥፋተኝነትን ስሜት ተሰምቶ ይቅርታ እንድትጠይቅ እኮ ነው እየመከርን ያህል ነው እንጂ በጥላቻ አይደለም። እሷም እኮ እንደዚህ የምትሆነው በሰራሃው ስራ በጥፋሃው ጥፋት ማለት በስህተትህ እኮ ነው እንደዚህ እየሆነችብህ ያለው ማለት ነው። እናም ዛሬም ደግሜ ደጋግሜ አስረግጬ ስነግረ ለሩታ ክብር ብለህ አይደለም ቤቷ ድረስ የሄድከው ማለት ነው። ለሩታ ክብር ብለህ አይደለም። ምክንያቱም አንተ ከአንደበትህ ተናግራል ማለት ነው። ምንድን ነው ያልከው? ለአንዳንዶቻችሁ መልስ ከሆነ ብዬ ነው። ይሄን አበባ ለትውስታም ብዬ ሰላም ማጣ። አይ ለትውስታ። እኔ እኮ በጣም የሚገርመኝ ነገር ማለት ነው አንዳንድ ወንዶች ማለት ነው እንዲህ በቃ ሊለያዩ። በእርግጥ በአብርሃም ብቻ አይደለም ይሄ የአንዳንድ ወንዶች ስታይል ነው ማለት ነው። እና ከሚስታቸው ጋር የሆነ የመንገጫገጭ ነገር ምናምን ሲኖር ምን ይላሉ? ለትውስታ ብዬ ይሄን አደረግልሽ ፈለግ። ወይ ዘፈንም ወይም የሆነ ነገር ሊጋብዛት ነው ልጥናት። እንዴ የአንተ ማስታወሻ ይዛ ውስጧ ሲታመም እንደው ሲቃጠል የሚኖረው ማለት ነው አንተ ላሽ ስትል የሰጣሃትን ሰባብራ ቆሻሻ ውስጥ ትጥላለች ማለት ነው። እውነቴ ነው። ዛሬ በጣም ነው የገረመኛም ለተውስታም ቢሆን አላለም አብራም። አረ ወይኔ! አረ ያንተስ ከፋ! አረ ያንተስ ከፋ! ምን አለበት ለሰው ብለ ሎዴንስ ብለ ሳይሆን ዛሬም ጥፋትን ስህተትን አምነህ መጥተህ ይቅርታ በጠየቃት ማለት ነው። ሲቀጥል አንተ አልነበርክም መሄድ የነበረብህ ማለት ነው። ቤቱ ከታወቀ አቤላ ቤቱን ያወቀው ነገር ከሆነ ጋሽዬ ሽማግሌ ጨምረው ሄደው ነበረ መጠየቅ የነበረባቸው ማለት ነው። አንተ እንዴት ብለህ ነው የአማች ቤት ምንም ዘመዶቿ ቢሆኑም አማች ናቸው እኮ። እንደውን ጭራሽ እኮ ገብቼ ውስጥ ገብቼ ላናግራቸው። የአንተው ድፍረት የከፋ ነው። የአንተ ድፍረት የከፋ ነው አብርሃም አሁን ግን እኔ ሰላም አንተ ነህ የማትፈልገው ማለት ነው ሰላም እንዲሆን በፍጹም አትፈልግም እሷም ነቅጣብሃለች አንተ ጋሽዬ አስገድደው ነው እንጂ የመጣው እውነት ከልብ ተነስተህ ጥፋትህን አምነህ አይደለም የመጣው ሲቀጥል ኦዲንሱ በአንተ ላይ እየተናገረ ያለው በጥፋትህ ነው እንጂ እኔ በተናገርኩት ልክ አይደለም ብላለች ሩታ መቶ ለመቶ ትክክል ናት እኛ እሷ በተናገረችው ሳይሆን አንተ በምትሰራው ስህተት ነው፣ አንተ በምታጠፋው ጥፋት ነው፣ አንተ በምታረጋቸው ድርጊቶች ናቸው። እኛ ለአንተ ሀሳብ አስተያየት የምንሰጥ ማለት ነው። እባክህ ወንድሜ አሁንን ከስህተትህን ተመልሰ አሁንም ይቅርታ ለመጠየቅ አንተ ሳትሆን እኛ። በባህላችንም በወጋችንም እንደዚህ አይደለም። ባልና ሚስት ሲጣሉ አባት ቤተሰብ ሄዶ ነው ሽምግልና የሚያሸማግለው ማለት ነው። ያው የዘመን ጉዳይ በስምንተኛው ሺ እንደዚህ ካሜራ ተደቅኖ እርስ በርስ ግብ ግብ ይፈጠራል ማለት ነው። አሁንም ወደ ራስ ተመልሰ፣ አባትህን ሽማግሌ ጨምሮ፣ ያው ካሜራው ብደቅኑትም ችግር የለውም። የለመድ ነው ነው ግን ሄዶ እሱ ነበር ማናገር የነበረ ጋሽዬ ነበሩ ሄዶ ማናገር የነበረባቸው ማለት ነው። እና አብርሃም ከስህተትህን ተማር። አሁንም የኛ ቪዲዮ የምታደምጥ ከሆነ ሀሳብ አስተያየትን የሚሰጥህን ኮመንቱን የምታይ ከሆነ ሩታ ሩታ ሩታ ብለው የሚጽፉት ወደንሶቿ ሩታም ስለሚወዷት እንዲሁም ደግሞ አንተ በእሷ ላይ የምታደርጋቸው ድርጊቶች በጣም ስለሚያናደዳቸው ነው። ጥፋት ሊገባ ይገባል። እንዲህ እንዴት ትላንትና እንደዚያ ብለ ከሰዓት ዛሬም እንደገና እንደዚህ አይነት ሀሳብ ታቀርባለ? ለአንዳንዶቻችሁ መልስ ከሆነ ብዬ ነው። እንደዚህ የጥፋ እንትን የልብ ልብ የተሰማት እናንተ በምሰጧት ኮመንት ነው፣ በምሰሩት ቪዲዮ ነው። ረ ያሳፍራል። አብርሃም አንዳንዴ ወደ ራስህን መለስ እያልክ እንዴ ሰው እኮ ቪዲዮ እየሰራ ሀሳብ የሚሰጥ አንተም ከመውደድ ከማክበርም የተነሳ ነው ሀሳብ የሚሰጠ ማለት ነው። እናም ወንድም አለሜ ተመልሰህ አሁንም ይቅርታ ጠይቅ። እንደ የዛሬ ውስጥ የከፋ ነው። እናንተ አቦሽ ግን እኔ ትክክል ነው የሰራው ትክክል እንዲህ ያጠፋው ጥፋት ጥፋት አልመሰለህም ወይስ? ከቤት ድረስ የመጣኸው አለው። አብርሃም እኮ የሰራው ስራ እኮ ከምንም አልቆጠረውም። እንዲህ ድሮ ኤክስ ይዞ ወሸሼ ገዳሚ ማለት ለአንተ በቃ ቀላል ነገር አድርገኸው ነው የወሰድከው። ቤተሰብ እኔ ገርሞኛል የእውነት እኔ ከትላንት ወደ ኦዲንሶች እንዲጠሉኝ ኦዲንሶች እንደዚህ እንዳደረጉኝ ለምን እንደዚህ ያደረግሽ ሲላት በጣም ነበር የገረመኝ። ዛሬም ደግሞ ደገመው። አሁንም ይቅርታ ሊጠይቃት አበባ ይዞ የሄደው ሩታ ሩታን ቀንቷት አክብሯት ሳይሆን ኦዲንስን ወደ እሱ ፊቱ እንዲመልስ ነው። ሩታዬ እንግዲህ የእውነት ዛሬ ካያችኋት ሆዷ እየገፋ ነው፣ ሩታዬ ማለት ነው። እባካችሁ እስኪ ታረቁና ሰላማዊ የሆነ ቪዲዮ ሰርታችሁ ልኑ። በቃ እንዲህ እስኪ ሰላማዊ የሆነ ቪዲዮ ሰርታችሁ ኑ። እንግዲህ እንደሰማችሁ እሷ ቆርጣለች፣ በቃ ሁለተኛ መተህ እንድትረብሸኝ አልፈልግም፣ ከዚህ በኋላ እዚህ ሰፈርም ድርሽ እንዳትል ብለዋለች ማለት ነው። የእውነት በጣም ነው የሚያሳዝነው። እኔ ዛሬ ግን ታርቀው ሰላም አውርደው ጋሽ እየሄደው የሆነ ፍንጭ ይዘው ይመጣሉ ብለን ነበር፣ ጭራሽ ግብ ግብ ጦርነት የእስራኤል እና የፍልስጤም ጦርነት ይዘውብን መጡ። የእውነት እኔ ሩታ በጣም እያሳዘነችኝ ነው። ምክንያቱም በመካከል እየተጨነቀች ያለችው እሷ ናት ማለት ነው። በዚህን ሰዓት እሷም ትጎዳለች፣ በሆዷ ውስጥ ያለው ጽንስ ሲጎዳል። የእውነት እኔ ፈጣሪ ድረስላት ነው የምለው ሰላማችኋን ያህብዛልኝ። ሰላም ደሮልኝ።